ጤና ይስጥልን ውድ የገዳ ሚዲያ ኔትወርክ ተከታታዮች የዛሬ የአማርኛ ዜናችን ይዘን ቀርበናል በቅድሚያ ዋና ዋና ዜናዎች የኦሮሞ ነጻነት ቄሮ በወቅታዊ ጉዳዮች ላይ መወያየቱ ተሰማ ፕሬዚዳንት ትራምፕ የአሜሪካ ድምፅን ለመዝጋት ጫፍ ላይ ደረሱ በትግራይ የተፈጠረው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የአሜሪካ ፕሬዝዳንት በዩክሬን ጦርነት ማቆም ዙሪያ ከሩሲያ አቻቸው ጋር ሊወያዩ ነው። እነዚህ የዛሬ መረጃዎቻችን ነው። እስከ ዜናችን ፍጻሜ አብራችን እንዲሆኑ እየጋበዝን በቀጥታ ወደ ለዛሬ ያዘጋጀንላችሁ ዜናዎቻችን እናልፋለን። የኦሮሞ ነጻነት ቄሮ ወይም ቄሮ ብልሱማ ኦሮሞ በወቅታዊ ጉዳዮች ላይ መወያየቱ ተሰማ። መጋቢት 16 ቀን 2025 የኦሮሞ ነጻነት ቄሮ በወቅታዊ ጉዳዮች ላይ ተወያይተዋል። በዚህ ውይይት በአገር ግንባታ ውስጥ የወጣቶች ተሳትፎ፣ በኦሮሚያ የሰላም ማጣት ምንጭ፣ ኦነግና ኦፌኮ ከተለያዩ የኦሮሞ ማህበረሰብ ተወካዮች ጋር በመመካከር የምታወጀውን በኦሮሚያ የሽግግር መንግስት አስፈላጊነት በሚሉ ጉዳዮች ላይ ሲወያዩ ቆይተዋል። በተጨማሪም በኦሮሚያ ያለውን ጦርነት ማስቆምና ሰላምና መረጋጋት ማስፈን በሚቻልበት ሁኔታ ላይ መክረዋል ለዚህም መሳካት የወጣቱ ሚና ወሳኝ ነው ተብለዋል በስብሰባው ላይ ዋና ተጋባዥ የነበሩ የኦነግ ከፍተኛ አመራርና የማዕከላዊ ኮሚቴ አባል የሆኑት ጃልጀቤሳ ገብሳ ተገኝተው በኢልሊ ኢንተርናሽናል ሆቴል ኦነግ እና ኦፌኮ ከተለያዩ የኦሮሞ ማህበረሰብ ተወካዮች ጋር ያካሄዱት የጋራ ኮንፈረንስ በተመለከተ ለተሳታፊዎች ገለጻ ተደርጎላቸዋል ሁለቱም የኦሮሞ ፖለቲካ ፓርቲዎች ኦኔግ እና ኦፌኮ ከተለያዩ የኦሮሞ ማህበረሰብ ተወካዮች ጋር የተወያዩ ሲሆን በውይይታቸውም አምስት ዋና ዋና ነጥቦችን በማውጣት ለሁለቱ የኦሮሞ ፖለቲካ ፓርቲዎች የተሰጠውን አደራ እንደሚደገፉና እንደ ኦሮሞ ወጣቶች ድርጅት ኃላፊነታቸውን እንደሚወጡም አስታውቀዋል። የኦሮሞ ነጻነት ቄሮ ወይም ቄሮ ብልሱማ ኦሮሞ የኦነግ የወጣቶች ክንፍ ሲሆን በ2011 የተመሰረተና ወያንን ከስልጣን ለማስወገድ ቀዳሚ ሚና የነበረው መሆኑን ይታወቃል። ፕሬዚዳንት ትራምፕ የአሜሪካ ድምፅን ለመዝጋት ጫፍ ላይ ደረሱ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ የፌደራል በጀት የማይነሳ ትዕዛዝ በመፈረም ጣቢያውን ጸረ ትራምፕና አክራሪ በሚል ከሰዋል። በእግዱ ላይ መግለጫ ያወጣው ዋይት ሀውስ፣ ትዕዛዙ ከዚህ በኋላ ግብር ከፋዎች ለአክራሪ ፕሮፓጋንዳ ወጪ እንዳያወጡ ያደርጋል በማለት የቀኝ ዘመን ፖለቲከኞችና የጣቢያውን ተቺዎችን ድጋፍ አባሪ አድርገዋል። በሁለተኛው የዓለም ጦርነት የናዚን ፕሮፓጋንዳ ለመቀልበስ የተቋቋመ ቪኦኤ አሁንም ድረስ ዋነኛ የራዲዮ አገልግሎት ጣቢያ ነው። ጣቢያው በመላው ዓለም በመቶ ሚሊዮን የሚቆጠሩ አድማጮች ተደራሽ እንደሆነ ይናገራል። የቪኦኤ ዳይሬክተር ማይክ አብራሞቪትስ እርሳቸውና 1300 ሰራተኞች አስተዳደራዊ የሥራ እረፍት እንዲወጡ መደረጉን አስታውቋል። ዳይሬክተሩ ትዕዛዙ ቪኦኤ በተለይም የአሜሪካ ተቃዋሚዎች ኢራን፣ ቻይና እና ሩሲያ ቢሊዮን ዶላሮች መድበው ዋሽንግተንን እምነት ለማሳጣት አሰተኛ ትርክቶችን በሚፈጠሩበት በአሁኑ ጊዜ ወሳኝ የሆነውን ተልዕኮውን እንዳይወጣ ያደርጋል ብለዋል። የፕሬዝዳንቱ ትዛዝ የቪኦኤ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ሲሆን ኤጀንሲው ለትርፍ ያልተቋቋሙና ኮሚኒዝምን ለመከላከል የተመሰረቱ ራዲዮ ጣቢያዎችንም በገንዘብ ይደግፋል። ቢሊዮነሩና የትራምፕ ከፍተኛ ማካሪ ኤሎን ማስክ የአሜሪካ መንግስት ወጪዎችን ለመቀነስ እየሰሩ ሲሆን ንብረታቸው በሆነው ኤክስ ማህበራዊ ትስስር ገጽ ቪኦኤ እንዲዘጋ ጥሪ ሲያቀርቡ ቆይተዋል። የአሜሪካ ፕሬዚዳንት ለቤተ መጻሕፍትና ሙዚየሞች የገንዘብ ድጋፍ የሚያቀርቡትን ጨምሮ የበርካታ የፌደራል ኤጀንሲዎች በጀት አቋርጠዋል። በትግራይ የተፈጠረው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል በሁለት ህወሓት ቡድኖች መካከል የተፈጠረውን ውጥረት የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚፈጠር በመሆኑ በሰላም እንዲፈታ አሳስበዋል። አቶ ጌታቸው መጋቢት 1 ቀን 2017 ዓ.ም ምረት በሶስት የትግራይ ከፍተኛ ወታደራዊ አመራሮች ላይ እግድ ከጣሉ በኋላ ውጥረቱ ከፍተኛ ደረጃ ላይ ደርሰዋል። ኢሰመኮ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥሯል ብለዋል። ይሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን መታሰራቸውንና በመቀለና በአደግራት የአስተዳዳሪዎች ቅየራ መደረጉን ጠቅሰዋል። አቶ ገታቸው ከቀናት በፊት በፊንፊኔ በሰጡት መግለጫ ስልጣን መጨበጥ የፈለገ አንድ ቡድን ክልሉን ወደ ትርምስ እያስገባ ነው ሲል በዶክተር ደብረጽዮን ገብረ ሚካኤል የምመራውን ህዋት ቡድን መክሰሳቸው ይታወሳል። አቶ ጌታቸው በዚህ መግለጫቸው ጥቂት የትግራይ ፖለቲካና ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት አላቸው፣ የኤርትራ መንግስትም በክልሉ ከተፈጠረው ክፍፍልና ውጥረት ማትረፍ ይፈልጋል ሲሉ ከሰዋል። በአስተዳደራቸው ላይ መፈንቅለ መንግስት እየተካሄደ እንደሆነና የፌደራል መንግስት ድጋፍ እንዲያደርግላቸው የጠየቁት አቶ ጌታቸው ከዚህ በፊት የነበሩ ሁኔታዎችን በመጥቀስ የፌደራል መንግስት ከሌላኛው ቡድን ጋር ድርድር እንዳያደርግ ጠይቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የክልልን ሁኔታ በተመለከተ በፍንፍኔ ለሚገኙ ዲፕሎማቶች ማብራሪያ በሰጡት ወቅት በዶክተር ደብረ ጽዮን ገብረ ሚካኤል የምመራውን ቡድን የፕሪቶሪያ ስምምነት እንዳይፈጸም በማደናቀፍ ከሰዋል። በደብረ ጽዮን የምመራው ህወሓት ግን መንግስት ሳያውቀው ከኤርትራ መንግስት ጋር የተደረገ ግንኙነት የለም ሲል አስተባብለዋል። የኤርትራ መንግስት የማስታወቂያ ሚኒስቴር የማነ ገብረ መስቀል የአቶ ጌታቸው የሰጡትን መግለጫ ተከትሎ በእክስ ገጻቸው ኤርትራ በትግራይ የተፈጠረውን ውጥረት የማባባስም ሆነ የውስጥ ጉዳይ የሆነውን የፕሪቶሪያ ስምምነት እንዳይፈጸም የማደናቀፍ ፍላጎት የላትም ብለዋል። የኢትዮጵያና የኤርትራ ግንኙነት በሰሜን ኢትዮጵያ የነበረውን ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመና ኢትዮጵያ የቀይ ባህር ወደብ ለማግኘት መደራደር እንደምትፈልግ ይፋ ካደረገች በኋላ እንደሻከረ ይናገራል። ትራምፕ በዩክሬን ጦርነት ማቆም ዙሪያ ከሩሲያው አቻቸው ቭላድሚር ፑቲን ጋር እንደሚወያዩ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬንን ጦርነት ለማስቆም እየተደረገ የሚገኘው ጥረት ዙሪያ ከሩሲያ አቻቸው ፕሬዝዳንት ቭላድሚር ፑቲን ጋር በነገው ዕለት እንደሚወያዩ ተናግረዋል። ሁለቱ መሪዎች ለውይይት ቀጠሮ የያዙት ወደ ሩሲያ ያቀኑት የአሜሪካ ልዑካን ከፕሬዝዳንት ፑቲን ጋር ውጤታማ ውይይት ማድረጋቸው ከተገለጸ በኋላ ነው። ትራምፕ ለጋዜጠኞች ባደረጉት ንግግር ጦርነቱን ለማስቆም እየሞከርን ነው፣ ሊሳካም ላይሳካም ይችላል፣ ነገር ግን የሚሳካበት ሰፊ ዕድል እንዳለው ይታየኛል ብለዋል። ባለፈው ሳምንት በዩክሬን ተቀባይነት ያገኘውን የሰላሳ ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዝዳንቱ እየሞከሩ ነው። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉና ለጦርነቱ መጀመር ዋነኛ መንስኤ የሆነው የሞስኮው የደህንነት ጥያቄዎች በጊዜያዊ የተኩስ አቁም ስምምነቱ ውስጥ እንዲያካተት ጥያቄ አቅርበዋል። ከዚህ ባለፈ ዩክሬን በዘላቂነት የኔቶ አባል አገር እንደማትሆንና ወታደራዊ ድርጅቱ ወደ ሩሲያ ድንበሮች የሚያደርገውን መስፋፋት እንደሚያቆም የደህንነት ዋስትና እንዲሰጣትም ጠይቃለች። ይህ በእንዲህ እንዳለ ብሪታንያና አንዳንድ የአውሮፓ ሀገራት ሞስኮና ኪየቭ የተኩስ አቁም ስምምነቱ ከተፈረሙ በኋላ ስምምነቱ አለመጣሱን ለማረጋገጥ የሰላም አስከባሪ ኃይል ወደ ስፍራው ለመላክ እየተዘጋጁ ነው። በእነዚህ ሁሉ ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲያቸው ቅድሚያ ከሰጣቸው አጀንዳዎች መካከል ዋነኛ ጉዳይ የሆነው የዩክሬን ጦርነት ማስቆም እውን ለማድረግ ከፑቲን ጋር በነገ ዕለት የሚያደርጉት ውይይት ተጠባቂ ነው። ውድ የገዳ ሚዲያ ኔትወርክ ተከታታዮች ለዛሬ ያዘጋጅንላቸው ዜናዎች እነዚህ ነበሩ። ቀሪው የገዳ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ።